ኢትዮጵያ ላለመችው የማንሰራራት ጉዞ ከፍተኛ ግብዓት የሚሆነው ታላቁ የሕዳሴ ግድብ ከበርካታ ውጣ ውረዶችና ከ14 ዓመታት ቆይታ በኋላ እውን ሆኖ ተመርቋል። ለግድቡ እውን መሆን ሁሉም የሀገሪቱ ዜጎች በጋራ መንፈስ እኩል ተሳትፈውበታል የሚሉት ፋና ሚዲያ ኮርፖሬሽን ያነጋገራቸው የፖለቲካ ፓርቲዎች ሲጀመር የውጭውና የውጭ ጫናም ከፍተኛ ስጋት እንደነበር ያስታውሳሉ። ሕዳሴ ግድብ ፈተናዎችን አልፎ ለፍሬ መብቃቱ የዛሬው ትውልድ በነገ ትውልድ ውስጥ ታሪክ ነጋሪ ሐውልት እንዲያቆም መሰረቱ ሆኖታል። ወጪም ስናስብ በህዝብ ደረጃ እንደዚህ እንደ ደሃ ሀገር የምናሳካው አይመስልም ነበረ። ከዛ ደግሞ ከግብጽ ጋር ከሱዳንም ጋር ተያይዞ ያለው ቀላል አልነበረም። አትሰሩም ብቻም ሳይሆን መብታችሁም አይደለም አትነኩትም፣ አባይን እስከ መባል የሄድንበት ነው። ከዛ እስከ አሜሪካን ድረስም ተጽዕኖ የተፈጠረበት ነው። እና ሲታይ ከባድ ነበረ። ይሄ ትውልድ ሁለቱንም ስጋቶች አምክኖ ያንን የዘመናት ህልምና ምኞት ቁጭት የነበረውን ግድብ ነው እውን ያደረገው። ባለፉት 14 ዓመታት ተማሪዎች ከተማሪዎች እስከ አዋቂዎች፣ ከሊቅ እስከ ደቂቅ፣ ሁሉም የማህበረሰብ ክፍል፣ ሁሉም የተለያየ አመለካከትና ዝንባል ያላቸው ፖለቲካ ኃይሎች፣ ሁሉም ተረባርበው እጅ ለእጅ በመያያዝ ያሳኩት ታሪካዊ ሊባል የሚችል የዚህ ትውልድ ሐውልት ነው። የኢትዮጵያ የእድገት ጉዞ የማይዋጥላቸውና ባዳ ጠላቶች በሀገር ውስጥ ያሉና ያኮረፉ ኃይሎችን ተጠቅመው ጫና ለማሳደር ይጥራሉ ሲሉም አንስተዋል። በህዳሴ ግድቡ የስራ ሂደትም ይህን መሰል ጫናዎች የነበሩ ቢሆኑም ሁሉም የፖለቲካ ኃይሎች የሀገርን ጥቅም በማስቀደም ግድቡ እውን እንዲሆን ጥረት ሲያደርጉ መቆየታቸውንም ጠቁመዋል። የውጭ ኃይሎች ብዙ ጊዜ ተስፋ የሚያደርጉት መግቢያዎቻቸው የፖለቲካ ኃይሎችን ነው። ያኮረፉ ኃይሎችን በሎጂስቲክስ፣ በሀሳብ፣ በተለያየ መንገድ በመደገፍ መንግስት ላይ ቅሬታ ያላቸው ወይ ደግሞ በተለያየ ዘመን የነበሩ መንግስታት ወይም የፖለቲካ ፓርቲዎች ላይ ቅሬታ አለን የሚሉ አኩራፊ ኃይሎችን በማስተባበር ይህን የመሰሉ ፕሮጀክቶችን በማደናቀፍ ይታወቃሉ። የኢትዮጵያ በዚህ ዘመን ያሉ የኢትዮጵያ የፖለቲካ ፓርቲዎች ይህን የመሰሉ ማባባያዎች ሳይበግራቸው ለጊዜያዊ ፖፕሊስት ለሆነ ወይንም ወቅታዊ ለሆነ ጉዳይ ሳያተኩሩ ዘላቂ የሆነውን ጉዳይ ያተኩረው ትብብር ማድረጋቸው ይሄ የጋራ ጉዳያችን የጋራ አጀንዳችን ነው ብሎ መቀበላቸው ያስመሰግናቸዋል። የዚህ ትውልድ ታሪክ መጻፊያ ነው ብለን እንደው የተው ነው ለሚቀጥለው ትውልድ ያስተላለፍ ነው። ልክ እንደ አድዋ ድል መታሰቢያ ብለን የምናስበው ነገር ላይ ልዩነት አይኖርም። አንድ ሀገር ነው እኮ ያለን ለሁላችን፣ ለተቃዋሚውም፣ ለገዢው ፓርቲም ወርዶ ደግሞ ለዜጎችም፣ ጥረታችን እችን ሀገር ለማልማት ነው መንግስታዊ የሆኑ ስራዎች ላይ ምንም ልዩነት የለም። ይሄ መንግስታዊ የሆነ ከዛም አልፎ ህዝባዊ የሆነ ስራ ህዝባዊ የሆነ ስራ ውስጥ ልዩነት የሁሉም ዜጎች የጋራ ጥረት የተስተዋለበት የሕዳሴ ግድብ በመጠናቀቁ ሀገር ዘርፈ ብዙ ጥቅሞች እንደምታገኝና ለማንሰራራት ጉዞም ከፍተኛ ግብዓት ነው ይላሉ። ቴክኒካል በሆነ መንገድ ግድቡ የሚያመነጨው ኤሌክትሪክ ቀላል አይደለም። ምናልባት በአፍሪካ ውስጥ እንደሚታወቀው ትልቁ ግድብ ነው። ከዛ የሚመጣው ፓወር ከፍተኛ ፓወር በርካታ ኢንዱስትሪዎችን ለማንቀሳቀስ እድል ይሰጠናል። ስለዚህ በፊት ያልነበረንን አዲስ አቅም አዲስ ኃይል ሰጥቶናል። የህዳሴው ግድብ ላይ የሚወጡ ሌሎች ከግብርና ጋር የተያያዙ በርካታ እድሎች ይፈጥርልናል። አንዱ ከቴክኒክ አንጻር ይሄ ነው። ትልቁ መልእክት ወይም ትልቁ ትምህርት ወደፊት ለመስፈንጠር እድል የሚሆነን የህዳሴን ግድብ በዚህ ዘመን ማሳካት ለመጪውም ትውልድ አሁን ላለው ትውልድ ትልቅ ትምህርት ነው በግድቡ የተስተዋለውን አብሮነት በሌሎች የሀገሪቱ ልማቶች ላይም በመድገም ሁሉን አቀፍ እድገት ማስመዝገብ ይጠበቃል ይላሉ የተለያዩ ሀሳብ ያላቸው ተፎካካሪ የፖለቲካ ፓርቲዎችም በአገር ጥቅም ላይ ግን የጋራ አቋም መያዝ እንደሚጠበቅባቸውም ነው የሚያነሱት ካሁን በኋላ ያለው ትልልቅ ሀገራዊ ፋይዳ ያላቸው የብሔራዊ ጥቅም የዘላቂ ጥቅማችን መገለጫ የሆኑ ትልልቅ ፕሮጀክቶች ከፊት ይጠብቁናል አንዱ ለምሳሌ የባህር በራችንን እውን ማድረግ ነው የሀገራዊ ምክክሩን በሰላማዊ መንገድ መደምደም ነው። ኢትዮጵያ ለዘመናት ሳያግባቡን ሲያለያዩን፣ ሲያናቁሩን፣ የጦርነት የግጭት የልዩነት ምክንያት ሆነው የቆዩ ሀሳቦችን በጠረጴዛ ዙሪያ ቁጭ ብለን ደግሞ ስንፈታ እና ሀገራዊ ምክክሩ በድል ሲጠናቀቅ ሌላ ሕዳሴ ግድብ ይሆናል ብዬ አስባለሁ። ትልልቅ ፕሮጀክቶች ከፊታችን ይጠብቁናል። ይህንን ከውጭ ያለውን ችግር በዚህ ልክ ሄደን መፍታት ከቻልን ከዚህ ደግሞ ተምረን ውስጥ ያሉ ችግሮችንም በዚህ ልክ መፍታት መቻል አለብን። መነጋገር መቻል አለብን፣ መወያየት መቻል አለብን። ችግሮቻችንን ከጦር መሳሪያ ይልቅ በንግግር መፍታት አለብን። ከዛ በኋላ ለልማቱ በቂ አቅም ይኖረናል፣ ለሰላሙ በቂ አቅም ይኖረናል። እርስ በርስ የምንጠፋበት እንደገና ኢንፍራስትራክቸር የምናወድምበት ሕይወት የምናጠፋበት ነገር አይኖርም። ስለዚህ ከዚህ መማር የምንችለው በመነጋገር ማሸነፍ ይቻላል። ታላቁ የኢትዮጵያ ሕዳሴ ግድብ ለኢኮኖሚ እድገት ከሚኖሩ ፋይዳ ባለፈ ተጽዕኖ ፈጣሪነትና ተደማጭነትንም የሚያጠናክር ነው ሲሉ እምነታቸውን አጋርተውናል።